አርእስተ ዜና በኢትዮጵያ የጤና ኢንሹራንስ አቅርቦት እጅግ ደካማ እንደሆነ ተነግሯል። የጤና ኢንሹራንስ ዘርፍ የተተወ ሆኖ መቆየቱ በርካታ ዜጎች የሕክምና ወጪያቸውን ለመሸፈን ከባድ ኢኮኖሚያዊ ቀውስ ውስጥ እንዲገቡ እያስገደዳቸው ነውም ተብሏል። በዝርዝር ይዘነዋል። በአማራ ክልል በተለያዩ ሰው ሰራሽና ሰው ሰራሽ ባልሆኑ ምክንያቶች የሴተኛ አዳሪዎች ቁጥር እየጨመረ መሆኑ ተገለጸ። አሁን ላይ በክልሉ 20 ሺ ሴተኛ አዳሪዎች እንዳሉ ሲገለጽ፣ ከዚህ ህይወት እንዲወጡ ስራዎች መሰራት አለባቸውም ተብሏል። ነግራቸዋል። እስራኤል በጋዛ ባደረሰችው ጥቃት 33 ፍልስጤማውያን መሞታቸው ተገለጸ። ከሟቾቹ ውስጥ አብዛኛው ቁጥር የሚይዙት ሴቶች ስለመሆናቸውም ተነግሯል። ከውጭ ምንጭ የያዝነው ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን መበሳጨታቸው ተገለጸ። ትራምፕ ሞስኮ ተኩስ አቁም ካልተስማማችበት በሩሲያ ነዳጅ ላይ ሁለተኛውን ማዕቀብ እንደሚጥሉም ዝተዋል። ሰሙታላችሁ። አብራችሁን ስቆዩ እኒህና ሌሎች መረጃዎችን የምታገኝ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በኢትዮጵያ ያለው የኢንሹራንስ አጠቃቀም በተለይም የጤና ኢንሹራንስ አጠቃቀም እጅግ ደካማ የሚባል ደረጃ ላይ እንደሚገኝ ተነገረም። ሀገራዊ የኢንሹራንስ ድርሻውም ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ከአንድ በመቶ የማይበልጥ ነው ሲሉ በምስረታ ላይ የሚገኘው የፋሚሊ የህይወትና የጤና ኢንሹራንስ አደራጅ ኮሚቴ ዋና ሰብሳቢ ዶክተር ግርማ አባቢ ተናግረዋል። የጤና ኢንሹራንስ ዘርፉ ደግሞ በኢትዮጵያ ጭራሽ ያልተነካና የተተወ ሆኖ መቆየቱ በርካታ ዜጎች የሕክምና ወጫቸውን ለመሸፈን ከባድ ኢኮኖሚያዊ ቀውስ ውስጥ እንዲገቡ እያስገደዳቸው ስለመሆኑም አብራርተዋል። በየዓመቱ አስር በመቶ የሚሆነው የዓለም ሕዝብ የሕክምና አገልግሎቶችን ለማግኘት በሚያወጣው ወጪ ወደ ድህነት አረንቋ እንደሚገባ ያነሱት ዶክተር ግርማ በኢትዮጵያም ሁኔታው እጅግ የከፋ መሆኑን ገልጸዋል። ፋሚሊ የህይወትና የጤና ኢንሹራንስም ተጠቃሚዎች በሚገቡት የኢንሹራንስ አገልግሎት አማካኝነት ኢኮኖሚያዊ ችግር ውስጥ ሳይገቡ የህክምና አገልግሎት የሚያገኙበትን ስርዓት ይዞ መምጣቱን በተቋሙ ማስታወቂያ መርሃ ግብር ላይ ተገልጿል። በአማራ ክልል በተለያዩ ሰው ሰራሽ እና ሰው ሰራሽ ባልሆኑ ምክንያቶች የሴተኛ ዳሪዎች ቁጥር እየጨመረ መሆኑ ተገለጸ። የክልሉ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ የማህበራዊ ጥበቃ ማስተባበሪያና መከታተያ ዳይሬክተር አቶ በላይነ ጸጋ ለሀገሬ ቴሌቪዥን እንደተናገሩት በክልሉ 2700 የሚጠጉ ሴተኛ ዳሪዎች ይገኛሉ ብለዋል። በክልሉ ሴተኛ ዳሪዎች ከጊዜ ወደ ጊዜ እየጨመረ መምጣቱን የተናገሩት ዳይሬክተሩ በዋነኝነት የስራ ዕድል ማጣት ሴቶችን ወደዚህ ስራ እንዲሰማሩ እያስገደዳቸው እንደሆነ ተናግረዋል። ወቅታዊ የክልሉ የጸጥታ ሁኔታ እንዲሁም የሰው ሰራሽና ሰው ሰራሽ ያልሆኑ ምክንያቶችም ለዚህ ችግር መስፋፋት በምክንያትነት እንደሚጠቀሱ አቶ በላይነ ለጣቢያችን ተናግረዋል። እነዚህ ሰዎች ከገቡበት ችግር ለማላቀቅ በተለያዩ ፕሮጀክቶች እየተሰራ የሚገኝ ቢሆንም ባለው ችግር ልክ እየተሰራ እንዳልሆነ አቶ በላይነ የገለጹ ሲሆን በጉዳዩ ላይ ትኩረት ተሰጥቶ መሰራት እንዳለበትም ገልጸዋል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ወዘቃ ቀበሌ በአሰቃቂ ሁኔታ ከተገደሉት ሕጻናት ጉዳይ ጋር ስሜ መነሳቱ አግባብነት የለውም ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታወቀም። የአርባ ምንጭ ዙሪያ ወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በወረዳው ዘይሴ ወዘቃ ቀበሌ መጋቢት 19 ቀን 2017 ዓ ም ምሽት ላይ ሁለት ሕጻናት ያሉበት ቤት በታጠቁ አካላት እንዲቃጠል መደረጉን ያስታወቀ ሲሆን በዚህም የሁለቱ ሕጻናት ህይወት ማለፉን ገልጿል። ይህን ጥቃት የፈጸሙት ኃይሎች የኢዜማ አባላትና አመራሮች ናቸው ሲልም ጽህፈት ቤቱ ከሷል። በጉዳዩ ዙሪያ መግለጫ ያወጣው ኢዜማም ህገ ወጥ ባለው የወንጀል ድርጊት የተሰማውን ሐዘን የገለጸ ሲሆን በአካባቢው የሚንቀሳቀሱ ማህበራዊ መገናኛ ዘዴዎችና የመንግስት አካላት ስሜን ያለ አግባብ እያነሱ ነውም ብለዋል። ፓርቲው ሰላማዊ የትግል መርህን የሚያቀነቅን ያለው መግለጫው በመሰል ህገ ወጥ ተግባራት ላይ ተሳታፊ አይሆንም ብለዋል። የደቡብ ኢትዮጵያ ክልል መንግስት ድርጊቱን የፈጸሙትን አካላት ህጋዊ መንገድ ተከትሎ እንዲያጣራና በድርጊቱ ላይ የተሳተፉትን ለፍርድ ቢያቀርብም ፓርቲው ጠይቋል። በአምስተኛው የህዝብ ተወካዮች ምክር ቤት የዘይሴ ልዩ ወረዳን በመወከል የምክር ቤቱ አባል የሆኑት የኢዜማ አባሉ አቶ አብርሃም አሞሼ ሲሆኑ በአካባቢው የሚንቀሳቀሱ የኢዜማ አባላት ችግሮች እየደረሱባቸው ነው በሚል ለምክር ቤቱ በተደጋጋሚ መግለጻቸው ይታወሳል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በማይናማር የመሬት መንቀጥቀጥ የሞቱ ሰዎች ቁጥር 1 ሺ 644 መድረሱ ተሰማም። በመሬት መንቀጥቀጡ በሺህ የሚቆጠሩ ዜጎች ለጉዳት መዳረጋቸውም ተጠቁመዋል። ሀገሪቱን የሚያስተዳድሩት ጄኔራል ሚን አንግ ሃሌንግ የሟቾች ቁጥር አሁን ካለው ቁጥር ሊጨምር እንደሚችልም ተናግረዋል። ዓለም አቀፍ የእርዳታ ድርጅቶችም እጃቸው እንዲዘረጉላቸው ተማጽነዋል ተብሏል። ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበራት ፌዴሬሽን በመቶዎች የሚቆጠሩ ፈቃደኛ ሰራተኞችን በማንቀሳቀስ የነፍስ አድን ስራዎችን እየሰሩ እንደሚገኙ ዩኤስ ሬት ቱዴይ ዘግበዋል። በተጨማሪም ከአደጋው ለተረፉ ሰዎች የመጀመሪያ እርዳታ አልባሳትና የንጽህና መጠበቂያ እቃዎችን እየሰጡ መሆኑም ተገልጿል። በእርስ በርስ ጦርነት ስትታመስ የቆየችው ማይናማር ባሳለፍነው ሳምንት አርብ 7.7 ሬክተር ስኬል የመሬት መንቀጥቀጥ መከሰቱም የሚታወስ ነው። በዚህም በርካታ መሰረተ ልማቶችና ህንፃዎች መውደማቸው ይታወሳል። የተቃዋሚ ብሔራዊ አንድነት መንግስት የአስቸኳይ ጊዜ የነፍስ አድን ስራ ለማከናወን ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት አውጇል። እስራኤል በጋዛ ላይ ባደረሰችው ጥቃት 33 ፍልስጤማውያን ሞተዋል ተባለ። ከሟቾቹ ውስጥ አብዛኛውን ቁጥር የሚይዙት ሴቶች ስለመሆናቸውም ነው መገናኛ ብዙሀኑ ይፋ ያደረገው። በጥቃቱ በርካታ ተሽከርካሪዎችና መጠለያዎች ወድመዋል ተብሏል። የአየር ድብደባው በካን ዩኑስ፣ በጀባሊያ እንዲሁም በማዕከላዊ ጋዛ ከተማ የተደረገ ነው። በሳምንቱ በመቶዎች የሚቆጠሩ ሰዎች ሲገደሉ 14 የሚሆኑት የህክምና ባለሙያዎች ናቸውም ተብሏል። ለተወሰነ ረገብ ብሎ የቆየው የሁለቱ ወገኖች ጦርነት ዛሬ ረፋር ላይም ቢሆን እየተካሄደ ይገኛል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላዲሚር ፑቲን መከፋታቸው ተገለጸ። ትራምፕ ይህንን የተናገሩት ኤንቢሲ ከተባለው ጣቢያ ጋር ባደረጉት ቃለ መጠይቅ ወቅት ላይ ነው። በተጨማሪም ትራምፕ ፑቲን የተኩስ አቁም ስምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣልም ዝተዋል። በፑቲን የተበሳጩት ትራምፕ ሞስኮ ተኩስ አቁምን ካልተስማማችበት በሩሲያ ነዳጅ ላይ ሁለተኛውን ማዕቀብ እንደሚጥሉ ከማሳወቃቸውም ባሻገር ሁሉም ወገኖች በሰላም ድርድር ሂደቱ ቁርጠኞች መሆን አለባቸው ሲሉ አክለዋል። ፕሬዚዳንት ፑቲን አዲስ መንግስት በዩክሬን ምድር በጊዜያዊነት መቋቋም አለበት ባሉ ማግስት ትራምፕ ሳይበሳጩ አልቀረም ተብሏል። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያውን ፕሬዚዳንት ስም ሲያወድሱ ተሰምተዋል ሲል ቢቢሲ ዘግበዋል። ሞስኮና ዋሽንግተን የዲፕሎማሲ ክፍተት አሁንም ከቀጠለ ከበፊቱ የከፋ ውጥረት በክሬምሊንና በዋይት ሀውስ መካከል ሊከሰት ይችላል ሲል አልጀዚራ አስነብበዋል። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ሲተላለፍላችሁ የቆየው የሰዓቱ ዜና ይህንን ይመስል ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።